ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን፣ ከኔ ጋር ሁሉ ሰላም ነው። እንዴት ናችሁ? የኔ ውድ የማዳም ቅመሞች እየደና ናችሁ? ስራ ጤና ባያላችሁበት ሰላማችሁ ብዝት ይበል። ዛሬም ደግሞ ጠፋ ጠፋ እያልኩኝ ይመጣለሁ ዞሮ ግን፣ በደንብ ስለተቀበላችሁ በባለፈው ቪዲዮ ከልብ አድርጌ አመሰግናለሁ። በጣም ብዙ ኮሜንቶችን አንብቤ ነበር። በሀይሚ እና በቡርኬ በሰራት ቪዲዮ ላይ ብዙዎቻችሁ የእውነት የተረዳችኋላችሁ፣ በዛው ልክ ደግሞ በጣም ነበር ያለቀስ ነው። እግዚአብሔር ይስጥሽ እውነት በቃ ብዙ ነገር የነገራችኋላችሁ። የእውነት ስለተረዳችሁና ደስ ስላላችሁ እኔም በጣም ደስ ብሎኛል። እንደተለመደው ሰብስክራይብሽን ላይክ ማድረጋችሁን እንዳትረሱ እያልኩኝ ዛሬም ደግሞ በአብርሽ እና በሩታ ምክንያት አንዳንድ ነገር ልበላችሁ ብዬ መጥቻለሁ። ግን ዋና ሀሳቤም ከመጀመሪያ በፊት እንዳልኳችሁ እንግዲህ ስራ ቦታ ሆኜ ቁጭ ብዬ ነው ማወራችሁ እና የቪዲዮ የተቀረጸው ከጓደኞች ጋር እየተነጋገርን በነበረ ቪዲዮ ለምን አልሰራበትም ብዬ ነው። እናንተም ደስ እንዲላችሁ፣ ወደ ሀገራችሁ መምጣት የምታስቡ ልጆች ያው ብዙ ደባሪ ነገር ብትሰሙም፣ ግን ደግሞ ከሀገር የሚበልጥ ነገር ስለሌለ ደስ እንዲላችሁ ብዬ ነው ማለት ነው ማስቃኛችሁ ስለዚህ ወደ ሀሳቤ ስመጣላችሁ ማለት ነው የነአብርሽ የነሩታ በአጠቃላይ ብቻ ወደዚ አካባቢ የሚሰሩ ቪዲዮዎች ብዙዎቻችሁን እያስከፋችሁ ነው ያለው። ድጋሚም ደግሞ የብሩኬና የሀይሜ ቪዲዮ ያሳዘናችሁ አላችሁ። ያ ደግሞ አሳዘነን የምትሉ ልጆች እንዳልኳቸው ሀሳቡን ያልተረዳችሁ ናችሁ በብዛት ማለት ነው። ምክንያቱም በደንብ የሚያስታውቅ ነገር ነው። ቪዲዮ ዩቱብ ላይ ሰርተው ከጫኑ በኋላ እዛው የዛኑ ቀን ደግሞ ለቲክቶክ የሚሰራ ቪዲዮ አለ። ያንን ቪዲዮ እና ያንኛውን ቪዲዮ አይታችሁ እንኳን እንዴት ነው ማገናዘብ የማትችሉት? እዚህ ጋር መጣላችሁ ነበረ ቪዲዮን ግን ምንም አስፈላጊ ስላልሆነ ብዬ ነው አስገባው ነበር ማለት ነው። እና ቤተሰብ ለማንኛውም የሚያስጨንቃችሁ ነገር በጣም በርካታ ነገር እያለ በማያስጨንቀው ቦታ ትጨነቁ ኢቬን እንኳን ወደዚህ መጥታችሁ መስራት የሆነ ነገር ምን ይዘን እንምጣየው ብዙ ጊዜ ቢጠየቅም ግን እንደዚ አይነት ነገር ላይ ፎከስ ብታደርጉ የተሻለ ነው ብዬ አስባለሁ እኔ ማለት ነው ሌላ የአብርሽና የሩታ ቪዲዮ አንድ ቪዲዮ ፖስቼ ነበረ ፎቶ ነው የፖስተትኩት እንዲሁም ኮሚኒቲ ላይ እና እዛ ኮሚኒቲ ላይ ያነበብኩት ነገር አለ ያነበብኩት ነገር ምንድን ነው? ለምሳሌ አንድ ሴት እርጉስ ሆና እንዴት ሌላ ወንድ ታፈቅራለች የሚል ነበር። ምን ችግር አለ? ያሳድጋል፣ ይወለዳል። ያላችኋላችሁ እንደዚህ አይነት ነገር የለም አልልም አለ። ግን ደግሞ ቢያንስ እኔ የሚደብር ይመስለኛል ሲጀምር ደግሞ እንደዚህ አይነት ስርዓት የሌለ ነገር፣ በጣም የወጣ ነገር ያልሆነ ነገር፣ በጣም አንጸባራቂ የሆነ ነገር ያሳዩናል፣ በተደጋጋሚ ማለት ነው። ሲዋደዱ ደስ ይለናል፣ በዛው ልክ ደግሞ የሚከሰቱትን ክስተቶችም እነግራችኋለሁ። ለምን ቪዲዮ እየሰሩ አንዳንዴ አንደኛው ሳያስብበት፣ ብዙ ጊዜ አይታችሁ ከሆነ ሩታ ሳታስብበት አስደንግጠዋት የሰሩት ቪዲዮ አይታችኋል። ታማጊም ቤት እስክትገባ ድረስ የደረሰችበት ቪዲዮ ያ ቪዲዮ እውነት ነበረ ራሷን ስታ የወደቀችበት ቪዲዮ ማለት ነው አንዳንዴም ደግሞ አብርሽም እንደዚሁ የደነገጠበት ቪዲዮዎች አሉ እና እንደዚ አይነት ነገር ይከሰታል በስራ መካከል የሚሆነው ምንድን ነው ተነጋግረው ያልሰሩት ስራ ሲሆን ነው እንደዚ አይነት ነገር የሚሆነው አብዛኛውን ግን የሚሰሩት ቪዲዮዎች እነ ሀሰን ብትላቸው እነ ሙቤ ብትላቸው እነ ላዛር ብትላቸው እያንዳንዱን ነገር በመጀመሪያ ይመካከራሉ ከዛ በኋላ ሄደው ደግሞ እዛ ጋር ይሰራሉ ማለት ነው። ልክ ያንን ቪዲዮ እዛ ጋር ሰርተው ተላልተው ምን ብለው የሆነ ቦታ ደግሞ ቁጭ ብለው ቢጫቸው ያልፋል ማለት ነው። ጨዋታው እንዲህ ነው። ምናልባት ደግሞ አንዳንዱ ሁሉም ልላቸው አልችልም። አንዳንዱ ደግሞ የእውነት የሚሰሩ እንዳሉ ልነግራቸው እና ግን የአብርሽና የሩት ስራ ግን በጣም የሚያስጠላ ስራ ነው። አንዳንድ የእውነት እንደ ጨዋታ ቢሆንም እንኳን ራሱ ብዙ ጊዜ ደጋግሟቸው በጣም የሚያስጠላ ነገር የሆነ ሰዓት ሲያስደስቱን የሆነ ሰዓት ደግሞ እንዲሁ ሰው ሲያሳዝኑ ይታያል። ለምንድን ነው ያ ነገርም እየሆነ ያለው? የማይሆን ነገር ነው የሚታየው ነገር። ሕፃናት ሳይቀር ነው የሚከታተላቸው፣ ትልልቅ ሰዎች ይከታተሏቸዋል። ኢብን እንኳን በእነሱ ሲሰራ ነው ቪዲዮ ቫይራል እየወጣ ያለው። ስለዚህ ሰው ምንድን ነው ያደረገው ስለ እነሱ መስራት ነው። ያ ነገር ደግሞ እነሱን ጭራሽ ጉልበት እየሆናቸው እየሄድ ነው ማለት ነው። ያልሆነ ነገር ምን እያደረግነው ነው እኛም ልክ በቃ እንዲስፋፋ እያደረግን መንገድ እየሰጠ ነው ነው ማለት ነው እንጂ አንድ ሴት እርጉዝ ሆና ያንኑ ባሏ ከባሏ ጋር መቀጠል አለባት እንጂ፣ እንዴት ነው ሌላ ወንድ ጋር ለመሄድ የሚታሰበው? ሲቀጥል ደግሞ እየለመናት እየጠየቃት እያለ በቃ የራሴን ጀምር ያለው ምናምን ምናምን ጭራሽ ቤት ድረስ መሄድ በጣም የሚያስጠላ ነገር ነው። እኔ ማዝነው ምን መሰላችሁ ብዙዎቻችሁ ማለት ነው ወይኔ እንደዛሬ ዛሬ ከፍቶኛ ያቅም እንደ ዛሬ አልቅሻ አላቅም እንደ ዛሬ እንደዚህ ኮኛ አላቅም ምናምን፣ ኮሜንት ላይ ያለው እንደ በጣም ነው የምታሳዝኑት። ሁሌ እንደተሰደባችሁ ነው እናንተ እና ከዚህ ነገር ውስጥ ለመውጣት መሞከር በጣም ተጨንቃችሁ ደግሞ በውስጥ የምታወሩ የሚውላላችሁ፣ በእናት ሽኪ አረጋግጠች ካድርገሽ ንገሪን፣ ኢንቦክስ ላይ ራሱ አይቻለኝ ብዙ መልእክቶችን ማለት ነው። እኔ የነገርኳችሁ ቪዲዮን አዳምጣችሁ እናንተ ደግሞ ፍር ብታደርጉት ለሌሎቹም ይረዱታል ማለት ነው። ለምን አሁን እናንተ የእናንተን ስሜት የሚረዳው የለም። ሁሉም የራሱን ስራ የመስራት እንትን ነው እንጂ ያን ያክል የእናንተን መጨነቅ፣ እናንተን መታመም፣ የእናንተ መጎዳት እነሱ ዞሮ ላይ አያዩትም። ደግሞ እንደዚ አይነት ነገር ቢያስቡ ኖሩ ሲጀምር ገና ሲሰሩ ይሰራሉ። እንደዚ አይነት ተመልካች አለን፣ ለተመልካች ክብር ይሰጣሉ ማለት ነው። እነሱ ጋር ግን አይደለም ጨዋታው፣ ስራና ስራ ብቻ ስለሆነ ስለዚህ እናንተ ለራሳችሁ ሁኑ እንጂ ስለእነሱ በማያስጨንቃችሁ ቦታ ባትጨነቁ ደስ ይለኛል። እንዲህ ደግሞ አንዳንድ እንደዚህ ለምን ማለት አሁን መልካም ነገር የሚሰራሉ የእነሱን ስራ ብታዩላቸው ደስ አይልም? ደስ ይላል እንጂ የማይሆን ነገር ከመጨናነቅ ከዛ ውስጥ ብትወጡ የተሻለ ነው ብዬ እንደ ሀሳብ አቀርብላችኋለሁ። እናንተ ደግሞ የምትሉት ነገር ካለ ኮሜንት ላይ ብትጽፉልኝ እጅግ በጣም ደስ ይለኛል ማለት ነው ሌላ ኮሜንት ያነበብኩት ምንድን ነው? ምናልባት እናንተ አጨብጫቢዎች ለራሳችሁ ብላችሁ ነው እንደዚህ የምታደርጉት ምናምን ብላችሁ እየጻፋችሁ አላችሁ። እኛ ለራሳችን ብለን እየሰራ ነው ነገር የለም። እኔ በተለይ ለራሴ ማለት፣ ለእናንተ እንደዚህ የሆነውን እዛሁኝ ስደነግ ስጨነቅ ስለነበረ ያን ነገር ግን አሁን እዚህ መጥቼ ስላየሁት ለምን አላካፍላችሁም፣ ለምን ከዚህ ነገር ውስጥ አላውጣችሁም በሚል እንጂ እኔ ምንም የሚሰጠኝ ነገር የለም ማለት ነው። ሌላ ሌላ እንደ ሀሳብ ደግሞ ማይሆን ኮሜንት ከምትጽፉ ቪዲዮውን ብታሳልፉት የተሻለ ነው እንጂ እዚህ ጋር ዝንብ ዬ የሰራውላችሁ ቪዲዮ የለም። ስለዚህ የአብርሽእና የሩታ ስራ በጣም ያስጣላ ስራ እየሆነ እየወጣ እየጎላ ምናምን በዚህ ሰዓት እንደውም ስለ ራሳቸው እንደህ መጣላት ምናምን ነገር ሳይሆን ስለልጃቸው ልጃቸው ስለሚወለደው ልጅ እሷም ራሱ ራሷን ስለመጠበቅ ቤት ውስጥ እንዴት ማድረግ እንዳለባት በዛ ዙሪያ ቢሰሩ አሪፍ ነው ብዬ አስባለሁ እንጂ እዚህ ጋር እርጉዙና ጠጣላን፣ ተለያየን፣ ከዛ በኋላ ሌላ ወንድ መጣ፣ ሌላ ወንድ ልታገባ፣ ሌላ ፍቅረኛ ልትይዝ፣ እሱ ሊናደድ ምናምን ምናምን ምናምን እንደዚያ ዓይነት ነገር በጣም የሚያስጠላ ነገር ነው። ምንም ትርጉም የሌለው ስራ ስለሆነ እኔ እንደ ሀሳብ ለእናንተ የሰጧቸው አንድ። ሲቀጥል ደግሞ ይሄ ፌክ እንደሆነ ታውቃላችሁ። አሁን ይህ የሰሩ ስራ ፌክ ነው ሙሉ ለሙሉ ማለት ነው እንጂ የእውነት አይደለም። ግን በቃ በየቀኑ አይዲያ መቀየር ስላለባቸው በዚህ ስራ ይሰራሉ። እናንተ ግን መጫወቻ ናችሁ ማለት ነው። ስለዚህ በባዶ ቦታ ትጨነቁ ልላችሁ ፈልጌ ነው። ወደ አገር ቤት የምትመጡ ልጆች ካላችሁ ደግሞ ደውሉ፣ እንገናኛለን። እንዲሁም ደግሞ ሰርፕራይዝ ማድረግ የምትፈልጉት ሰው ካለ በዚሁ አጋጣሚ ኮሜንት ላይ ጻፉ። እኛ እንታዘዛለን፣ ችግር የለብንም ማለት ነው። ሙቤ ንጅላችሁ ይመጣለሁ ብዬ ባለፈው ቃል ገብቼላችሁ ነበረ። ዝናብ ዘንቦ ስላልተገናኘን ነው። በቀጣይ እንደምንገናኝ ተስፋ አድርጋለሁ የዛሬ ቪዲዮ ይህንን ይመስል ነበር። ላይክ ሰብስክራይብ ማድረግ እንዳይረሳ።